ሰላም እንዴት ናችሁ? ዛሬ ከፍ አድርጎ ስለማሰብ እናወራለን። አብዛኞቻችን ከፍ አድርጎ ማሰብ ለተወሰኑ ሰዎች የተሰጠ ጣፈን አርገን ወስደነዋል፣ ግን አይደለም። ማንም ሰው ከፍ አድርጎ ማሰብ ይችላል። አሁን እየሰራ ያለውን ነገር እንዴት አድርጎ ከፍ አድርጎ አሳድጎ መስራት እንደሚችል ማሰብ ማሰላሰልና ማውጠንጠን ይችላል ዛሬ ስለ እሱ እናወራለን። አብራችሁን ቆዩ። ከፍ አድርጎ ማሰብ እንዴት ይቻላል? በቅርቡ በሀገሪቱ ውስጥ ከሚገኙ ባለሀብቶች መካከል ከአንዱ ጋር የማውራት እድል ገጥሞኝ ነበር። ይህ የኢንዱስትሪ ሰው በየዓመቱ ወደ ኮሌጆች በመሄድ ለድርጅቱ የሚመጥኑ ተመራቂ ተማሪዎችን ከቡድኑ ጋር በመሆን ይመለመላል። ሆኖም ግን በሚያነጋግራቸው ወጣቶች ብዙም ደስተኛ አይደለም በቡድኑ ግምገማ መሰረት ወጣቶች ስለስራ ሲያስቡ ቀድሞ ወደ አእምሯቸው የሚመጣው ጥያቄ ከቦታ ቦታ ቀየር ይሆን የስራ ዋስትናስ አለኝ የሚለው ጥያቄ ነው እንዲህ ያለ የፍርሃት ጥያቄ የሚያነሱ ሰዎች በትንሹ የሚያስቡ ነገን ከዛሬ የተሻለ ማድረግ እንደሚቻል የማያልሙ ናቸው ሰዎችን ለስኬት የሚያበቃው ከኮሌጅ የሚሰጣቸው የምስክር ወረቀት ወይም የቤተሰቦቻቸው ሁኔታ ወዘተ ሳይሆን የአስተሳሰባቸው መጠን ነው። አስተሳሰብን ትልቅ ማድረግ እንዴት እንደሚቻል እንመልከት። በመጀመሪያ ትልቁ ድክመት የምንድን ነው ብለህ ራስን ጠይቀ ታውቃለህ? የሰው ልጆች ትልቁ ድክመት ራስን ዝቅ ማድረግ ነው። ራስን ዝቅ ማድረግ በተለያዩ መንገዶች ይገለጻል። ለምሳሌ ሚስተር ኤክስ በጋዜጣ ላይ በሚፈልገው የስራ መስክ ክፍት የስራ ማስታወቂያ አይቶ ለማመለከት ልቡ ሲነሳሳ፣ ወዲያው ለስራው ስለማልመጥን ምን አስጨነቀኝ የሚል ሀሳብ መጥቶበት ሳያመለክት ቀረ። ወይም ደግሞ ሚስተር ዜድ ከሚወዳት ቆንጅዬ ልጅ ጋር ሻይ መጠጣት ፈልጎ ደረጃው ከእሷ ጋር ላይመጥን ይችላል ብሎ ስለፈራ ሳይጠይቃት ቀረ። ከሺህ ዘመናት ጀምሮ ወገኖቻቸውን አስተምሮ ያለፉ ፈላስፎች ሁሉ አንድ መልካም ነገር ደጋግመው አስገንዝበዋል ራስን እወቅ እያሉ ነገር ግን ብዙ ሰዎች ይህንን አስተምሮ አጣሞ በመተርጎም የራስን ጉድለት ብቻ ለይተ እወቅ የተባለ አድርገው ይወስዱታል እርግጥ ነው ጉድለትን ማወቅ ድክመትን ለማሻሻል ይረዳል ነገር ግን ጉልትታችን ላይ የምናተኮረው እነሱን ለማሻሻል ካልሆነ ከፍተኛ ችግር ውስጥ ይከቱናል። ለራሳችን የምንሰጠው ግምት ይወርዳል። ራሱን ያቀለለ ደግሞ በሌሎች ሊከበር አይችልም። ትክክለኛ ልካችን ለመመዘን የሚያስችለን ልምምድ ከዚህ ቀጥሎ ይቀርባል። አንድ አምስቱን መተኪያ የሌላቸው ሀብቶችን ለይተወቅ እነሱም የልብ ወዳጅ፣ ባለቤት፣ የስራ ኃላፊ፣ መምህር አልያም የተሻለ አስተያየት ይሰጠኛል ብለ የምታምነውን ሰው ስለ አንተ ምን እንደሚሰማው ጠይቅ። ብዙ ጊዜ በምሳሌነት የሚቀርቡት ሀብቶች ትምህርት፣ ተሞክሮ፣ ክህሎት፣ አለባበስ፣ የተስተካከለ ቤተሰባዊ ግንኙነት፣ አመለካከት፣ ስብዕናና ተነሳሽነት ናቸው። ሁለት ከእያንዳንዱ ሀብቶች ስር ታላቅ ስኬት የተጎናጸፉ ነገር ግን ያንተን ያህል በዚህ ሀብት ያልታደሉ ሶስት ሰዎችን ስም ጻፍ። ይህን ልምምድ ስታጠናቅቅ በርካታ ስኬታማ ሰዎችን ቢያንስ በአንድ ሀብት እንደምትበልጣቸው ግልጽ ይሆንልሃል። ከዚያ በኋላ ከምታስበው በላይ ትልቅ መሆኑ ይታወቃል። ስለዚህ ለአንተ ትልቅነት የሚመጥን አስተሳሰብ ሊኖር ይገባል። ሁልጊዜም የትም በትልቁ አስብ። በፍጹም በፍጹም ራስን ዝቅ አታድርገው። ሦስት ብዙ ጊዜ ለሰዎች የማይገቡ ቃላትን በመጠቀም ለመራቀቅ የሚሞክሩ ሰዎች ብዙ ጊዜ በአስተሳሰባቸው ትንሽ ሰዎች ሆነው ይገኛሉ። በንግግር ወቅት ወሳኙ የምንጠቀማቸው ቃላት መብዛትና ማነስ ሳይሆን የሚያስተላልፉት መልእክት ነው። የምናስበው በምናባዊ ምስል እንጂ በቃላት አይደለም። ቃላት የሀሳብ ግብዓት ናቸው። እያንዳንዱ የምንናገረው በጎ የሚሆን መጥፎ ነገር በአድማጩ አእምሮ ውስጥ ምስል መከሰቱ አይቀርም። ለምሳሌ ችግር ገጥሞናል ብለህ ስትናገር አድማጭ በአእምሮ የሚቀረጸው ምስል በአስቸጋሪ ሁኔታ ውስጥ ተውጦና ከገጠመው እንቅፋት ጋር ሲታገል ነው። በሌላ በኩል ደግሞ ትልቅ የኢንቨስትመንት እድል አግኝተናል ብለህ ስትናገር አድማጭ ትርፍ በትርፍ ሲሆን ነው የሚታየው። በምሳሌው ማስተላለፍ የተፈለገው መልእክት ትልቅ ሀሳቢዎችና ተስፈኞች በብሩህ ተስፋ የተሞሉ ምስሎችን ነው በሌሎች አእምሮ ውስጥ የሚፈጥሩት። በአንጻሩ ደግሞ ትንሽና ደካማ አስተሳሰብ ያላቸው ሰዎች በቃላቶቻቸው የሚፈጥሩት ምስል ጨለምተኛና ተስፋ የሚያስቆርጥ ነው። ቃላት አብዛኞቻችን ከምንገምተውና ከምናስበው በላይ በፍጹም ኃይል የተሞሉ ናቸው። ከአንደበታችን ለሚወጡ ቃላት ከፍተኛ ጥንቃቄ ማድረግ እጅግ አስፈላጊ ነው። ቃል ይሰራል፣ ቃል ያፈርሳል። ከዚህ ቀጥሎ መልካምና ታላቅ አሳሰብን የሚቀርጹ የቃላት አጠቃቀሞችን እንመለከታለን። አንድ ቅንነት የሞላባቸው ትልቅ መልእክት የሚያስተላልፉና አስደሳች ቃላትን በመጠቀም የውስጥ ስሜትን መግለጽ። ዛሬ እንዴት ነው ብሎ አንድ ሰው ሲጠይቅ ምላሽ ይደብራል፣ አሞኛል ወይም ደክሞኛል የሚል ከሆነ የበለጠ በጨፈገገ ስሜት እንድትዋጥ የሚያደርገ። ከዚህ ይልቅ እንዴት ነህ ተብለህ ስትጠየቅ በጣም ደህና ነኝ፣ ዛሬ ቀኑ ደስ የሚል ነው ብለህ የምትመልስ ከሆነ ልክ እንደ ቃል ሁሉ ውስጥህን በደስታ ስሜት ተሞልቶ ታላቅነት ይሰማሃል። ሁለት አስደሳች እና ተመራጭ ቃላትን በመጠቀም ሌሎች ሰዎችን መግለጽ። ወዳጆችህን እና ባልደረቦችን በአዎንታዊና መልካም ቃላት መግለጽን ህግህ አድርገያዝ። ምንጊዜም በጫወታ መሃል አጠገብ ስለሌለ አንድ ሰው አንስተ ስታውራ አዎ እሱ እኮ ጥሩ ሰው ነው ወይም በስራው የተመሰገነ ነው የሚሉ ቃላትና ሀረጋትን ተጠቀም። ይፍጠን ወይም ይዘግ እንጂ ስሙ ተነስቶ የመነጋገሪያ ርዕስ የነበረው ሰው ያልከውን መስማቱ ስለማይቀር ያመሰግንሃል። ሶስት ሌሎችን ለማበረታታት መልካም ቃላትን መጠቀም። ባገኘው አጋጣሚ ሁሉ አብረው የሚሰሩ ሰዎችን በማወደስ ማበረታታት ተገቢ ነው። በየዕለቱ ሚስትን አሊያም ባልሽን የምታወድሱበት ልዩ ቃል ይኖራችሁ ለመልካም ስራቸው ምስጋና የሚቸራቸው ሰዎች የበለጠ ተወዳጅነትን ለማትረፍ ይጥራሉ፣ ይተጋሉ። አራት እቅዳችሁን ለማብራራት መልካም ቃላትን ተጠቀሙ። ሰዎች የምሥራች ይዤ መጥቻለሁ የሚል አረፍተ ነገር ሲሰሙ ይህም መልካም ነገር ተግባራዊ ለማድረግ ጉጉት ያድርባቸዋል። በተቃራኒ ደግሞ ወደድንም ጠላንም ይህንን ስራ ማጠናቀቅ አለብን የሚል ትዕዛዝ ሲሰጣቸው የመገደል ስሜት ስለሚያድርባቸው ተነሳሽነት አይኖራቸውም። ስለ ድል ሲወራ አይኖች ሁሉ ይበራሉ። አሸናፊ እንደሚሆን ቃል የገባ ደግሞ በዙሪያው ያሉ ሰዎችን ድጋፍ ስለሚያገኝ አሸናፊ ይሆናል። ምንጊዜ ሜትም ከፍ አድርጎ በማሰብ ህይወትን መቀየር ይቻላል። ቪዲዮውን እስከመጨረሻው ስታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ፍቅር እንጠይቃችኋለን። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና፣ ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።